ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ፣ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። በዛሬ ትምህርታችን ደግሞ እንግዲህ በ በ እና በሙሉ ፊደላቶቹ ቃላት እየመሰረትነን ይሆናል። መጀመሪያ ላይ እንግዲህ ፊደሎችን እናያለን። ይቺ ማናት? በ። ከዚህቺ ማነች? ቡ። ይችኛዋ ማናት? ቢ። ይቺ ማናት? ባ። ይችኛዋ ማናት? ቤ ቤ ይች ማናት? ብ ይቺ ቦ ቦ። እሺ ይችኛዋ ስ ማናት? ቃ ቃ። ከዛ ይች ማናት? ቁ ይቺ ቁ። ይችኛዋ ማናት? ይቺ ማንላታለን ቂ ይችኛዋ

ወደ ቀጣዮች ስናልፍ ደግሞ እንግዲህ ይችን ማናት? ብለናል። በ በ በ ቃል ስንመሰርት እቺ ምን ትላለች? እቺ ማናት? በ ከዚህኛው ሬ አንድ ላይ በ ሬ በሬ ይሆናል ማለት ነው። በሬ በሬ በሬ። እሺ፣ ያው እቺ በ እቺኛው ሬ አንድ ላይ በሬ በሬ በሬ ይሆናል። እሺ፣ ከዛ በመቀጠል ደግሞ ይች ማነች በ ብለን አደለ? ከዛ ይችኛዋ ደግሞ ማናት ር አንድ ላይ በር በር ይሆናል። በር፣ እሺ፣ ከዛ ይች ማናት በ ይችኛዋ ሶ አንድ ላይ ምን ይሆናል? በሶ በሶ ይሆናል ማለት ነው። እሺ በመቀጠል ይችኛዋ ማነች ነች? እቺ ይቀጥላል ማነች ማን ነች? አነ ቀ። ከዛ እቺ ቀ ከዛ እቺኛው ማን ነች? ባ አንድ ላይ ቀ ባ ቀባ ይሆናል። ቀባ። እሺ እቺኛው ባና አና ቀ ከዛ እቺኛው ማን ነች? ረ አንድ ላይ ቀረ ቀረ ይቺ ማናት? አ ከዘችኛዋ በ ይችኛዋ ማናት? ሮ አንድ ላይ በሮ በ ሮ ይሆናል። አ በሮ ቀበሮ። እሺ ከዚህ በመቀጠል ደግሞ እንግዲህ ማን ነው የሚሆነው? ቡ አይደለ? ያው ይቺ ማናት? ቡ ናት። ይችኛዋ ቡ። እሺ በቡ ቃል ስንመሰረት ደግሞ ይቺ ቡ ከዘችኛዋ ና ናት። ይች ና አንድ ላይ እነዚህ ምን ብለን እናነባቸዋለን? ቡና ቡና። እሺ ይችኛዋ ማናት? ቡ ይችኛዋ? ቡ አንድ ላይ ምን ብለን እናነባቸዋለን? ቡ- ቡፑ ቡቡ። እሺ ከዛ መቀጠል ይቺ ማነች? ቡ ና ይቺ ጡ አንድ ላይ ቡጡ ቡጡ ቡጡ

ኡ ይችኛዋ ጣ አንድ ላይ ኡ ጣ ቁጣ ቁጣ ይሆናል ማለት ነው። ቁጣ ብለን እናነባለን። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማነች? ቢ ይቺ ቢ እንላታለን። ቢ እሺ በቢ ቃል ስንመሰርት ቢ ከዛ ይቺ ሮ አንድ ላይ ምን ይሆናሉ? ቢ ሮ ቢሮ ይሆናል። እሺ ቀጣይ ደግሞ ይችኛዋ ማናት? ቢ ከዚች ራ ይችኛዋ ቢ ይቺ ሮ አንድ ላይ ቢ ራ ቢ ሮ አንድ ላይ ስናነበው ምን ይሆናል? ቢራ ቢሮ ቢራ ቢሮ እሺ ከዛ ይች ማናት? ቀና ቀ ይቺ ቢ ቢ አንድ ላይ ምን ብለን እናነበዋለን? ቀ ቢ ቢ

እሺ በመቀጠል፣ ይችኛዋ ማናት? ሳ። ይቺ ኢ። አንድ ላይ ሳ ኢ፣ ሳቂ ብለን እናነባዋለን ማለት ነው። ሳቂ ሳቂ። እሺ እሺ። ወደ ቀጣዩ ስናልፍ ደግሞ ይቺ ማን ነች? ይቺኛዋ ይቺ ማን ነች? ባ ባ። እሺ፣ በባ ቃል ስንመሰረት ባ ከዛ ይቺ ባ አንድ ላይ ባባ ባባ። እሺ በመቀጠል ይችኛው ማናት? ባ ይችኛዋ ላ አይደለች? አንድ ላይ ምን ይሆናል? ባ ላ ባላ። እሺ ይችኛው ማናት? ፓ ይቺ ባ አንድ ላይ ካ ባ ካባ ካባ። እሺ ከዛ በመቀጠል ደግሞ ይቺ ማነች? ይቺ ጣ አይደለች? ጣ። እሺ በቃ ደግሞ ቃል ስንመሰርት ያው ይቺ ማናት? ጣ ብለን አይደለም። ጣ ከዛ ይቺ ማነች? ይችኛዋ ል አንድ ላይ ጣል ጣል። እሺ ይቺኛዋ ማናት? በይችኛዋ ጣ አንድ ላይ በቃ በቃ በቃ በቃ። እሺ ይቺኛዋ ማን ናት? አ ከዛ ይቺ ሪ ይች ያ አንድ ላይ ምን ይሆናሉ? አ ሪ ያ ጣሪያ ጣሪያ ይሆናል። ማለት ጣሪያ። እሺ፣ በመቀጠል ይቺ ማናት? ይችኛዋ ቤ አይደለች? ቤ እሺ። በቤ ቃል ስንመሰርት ይቺ ቤ ከዛ ይችኛዋ ማናት? ት አንድ ላይ ቤ ት ቤት ቤት። እሺ ይቺ ማን ነች? እ እቺኛዋ ቤ አንድ ላይ እ ቤ እ እሺ። ከዛ ይቺ ማነች? ከ ይቺ ማነች? ቤ አንድ ላይ ከቤ ከቤ። እሺ። በመቀጠል ይችኛዋ ማነች? ኤ ነች። ኤ። እሺ። ያው እቺ ኤ። ከዛ እቺኛዋ ማነች? ራ አንድ ላይ ኤ ራ ኤ ራ ኤ ራ እሺ ይቺ ማናት ሳ ናት። ይችኛዋ ኤ ሳ ኤ ሳቄ አንድ ላይ ሲናደርገው ሳ ሳቄ። እሺ ይችኛዋ ማናት ሱ ናት። ሱ ከዚች ይች ማነች ኤ ኤ እሺ አንድ ላይ ሱቄ ሱቄ እንላለን ማለት ነው። ሱቄ ብለን እናነባዋለን። ሱቄ ሱቄ እሺ፣ ወደ ቀጣዮች ስናልፍ ደግሞ እቺ ማነች? ይችኛዋ ብ አይደለች? ብ በብ ቃል ስንመሰርት ያው ብ ከዛ እቺ ማነች? ር አንድ ላይ ብ ር ከዛ እቺ ማነች እና እ ከዛች ብ አንድ ላይ እ ከዛች ብ እብ ይም እብ እብ ይሆናል ማለት እብ። እሺ በመቀጠል ይችማናት ብ ይችኛዋ ቻ አንድ ላይ ብ ቻ ብቻ ብቻ። እሺ ከዛች ማናት እና እ በቅደም ቃል ስንመሰረት ይቺ ኤ ከዛ ይችኛዋ ማነች? ር አንድ ላይ ር ር እሺ። እችኛዋ ማናት? ብ ከዛ ይችኛዋ አንድ ላይ ምን ይሆናል? ብ ብ እሺ። እቺ ማነች? ኦ ይችኛዋ ኤ ኦ ኤ ይሆናል ማለት ነው። እሺ ወደ ቀጣዩ ስናልፍ፣ እሺ እቺ ማን ነች? ቦ ናት። ቦ እሺ እቺኛ ማነች? ኦ ኦ እሺ ያ እቺ ቦ ከዛ እቺኛ ቦት ቦት። እሺ እቺኛ ማነች? ቦ ኦ ከዛ እቺኛ ይ አንድ ላይ ምን ይሆናል?

ኦ እሺ፣ ይችኛዋ ማነች? ሎ እንዴ ላይ ቆ ሎ ቆሎ ቆሎ። ያው ይሄኛው ቆቅ ነው፣ ተደጋጋሚ ነው፣ ሁለቴ። ኦኬ ቆቅ ቆሎ። በዚህ መንገድ እያንዳንዳቸውን መጀመሪያ ፊደሎችን መለየት ከዛ ደግሞ እንደዚህ እያደረጋችሁ ቃላቶችን እየመሰረታችሁ ብታያቸው በአጭር ጊዜ ብቁ እና ጥሩ አንባቢ መሆን ትችላላችሁ። እንዲሁም ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ፣ በኢሞ፣ በዋትሳፕ፣ በቴሌግራም፣ በየትኛውም የሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ አማርኛ ማንበብ መጽሐፍ እንዲችሉ እናስችላቸዋለን። ለዛሬ የነበረን ትምህርታችን ይህን ይመስላል። መልካም ጊዜ ሳናይ ቆይታ ተመኘውላችሁ።